እንግዲህ የትንሳኤ በዓል ስናስብ የመድኃኔዓለም ኢየሱስ ክርስቶስ ከሙታን ተለይቶ መነሳት ነው። ተነሳ ስንል ሞቶ ነበር ማለት ነው። ሞተ ስንል ደግሞ ስለ እኛ ሲል መከራ መስቀልን ተቀበለ ማለት ነው። ስለዚህ የትንሳኤ በዓልን ስናከብር መድኃኔዓለም ኢየሱስ ክርስቶስ ለሰው ልጆች ሲል በመልዕልተ መስቀል ተሰቅሎ ሞቶ ተቀብሮ በሶስተኛው ቀን ደግሞ ሞትን ድል አድርጎ የተነሳበት በዓልን ያስባሉ። ከሞተ ማንነታችን የምንነሳበት በዓል ነው የሞተ ግብር ያለን የሞተ ጸባይ ያለን የሞተ ክርስቲያናዊ ሕይወት ያለን የሞተ አመል ያለን በሙሉ የምናነሳበት በዓል ነው የትንሳኤ በዓል ማለት ነው። መንፈሳዊ እሴቱ አለ። አንድ ራሱን ችሎ በቅዳሴ ስጋ ወደሙን በመቀበል በማስቀደስ የእግዚአብሔርን ቃል በመስማት ትንሳኤ በዓልን እናከብረዋለን። ከዛ ደግሞ ከወዳጅ ከዘመድ ጋር ያው መብል ያፋቅራልና ያከብራል። በሶስተኛ ወገን ደግሞ ስናስበው ከሌሎቹ ካጡ ሚላስ የሚቀመስ ካጡ ወገኖቻችን ጋር አብሮ መብላት የታረዙትን ጭምር በማልበስ ጌታችን ለፍርድ ሲመጣ የሚጠይቀን ሚያ ስለሆነ ተርቢ አብልታችሁኛል፣ ተጠምቻ አጣችሁኛል፣ ታርዣ አልበሳችሁኛል ብሎ ስድስቱን ቃላት ወንጌል በቀኝ ላሉት ለበጎቹ ለጻድቃን የሚመሰክርላቸው ስለሆነ ይሄን የጽድቅ ስራም ጭምር የምንመሰክርበት የምን መሰክርበት በዓል ነው፣ ትንሣኤ በዓል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ሁላችን እንደምናውቀው በእነዚህ አሁን እያሰብን ባለንበት በእነዚህ ቀናቶች ውስጥ ስለ ሰው ልጆች ኃጢአት እጅግ በጣም ለመግለጥ ለማብራራት በሚከብድ ያህል መጠን ጌታ ኢየሱስ ክርስቶስ ተሰቃይቷል፣ ተገርፏል። ይህም አልበቃ ብሎ ደግሞ በእንጨት ላይ ወስዶ ሰቅለውታል። እሱም አልበቃ ብሏቸው ጎኑን በጦር ሁሉ ወግተዋል። በዚህ ሁሉ ሲቃ ውስጥ ካለፈ በኋላ ነው እንግዲህ ስለ ሰው ልጆች ኃጢአት ራሱን መስዋዕት አድርጎ ያቀረበው፣ በመስቀልም ላይ የሞተው ይህንን በዓል እንግዲህ እንደ ክርስትና እምነት ተከታይ ወይንም እንደ አንድ የዚህ እምነት አስተማሪና አገልጋይ ልና ክብር የሚገባው የክርስትና መካከለኛው እምነት ይሄ ነው። ክርስትናንም የተጀመረው በጌታ በኢየሱስ ክርስቶስ የመስቀል ሞትና ትንሳኤ ላይ ነው። ለሰው ልጆች የተደረገ መስዋዕትነት ነው። እርሱ በባህሪው ፍጹም መለኮት ሆኖ ሳለ ፊልጵስዩስ ምዕራፍ ሁለት ላይ እግዚአብሔር ቃል እንደሚያስተምረን ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። ስለዚህ የባሪያ መልክ ያዘ፣ ራሱን ባዶ አደረገ፣ በሰው ምሳሌ ተገኘ፣ ለሞት ብሎ ያውም ለመስቀል ሞት የታዘዘ ሆነ ይልና በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነውን ስም ሰጠው ያለ መጽሐፍ ቅዱስ ያስተምራል። ይሄ ሁሉ ዋጋ መክፈል ይሄ ሁሉ ሲቃ፣ ይሄ ሁሉ ምከራ መከራ ይሄ ሁሉ ሞት፣ ይሄ ሁሉ ደግሞ የተደረገ የእግዚአብሔር ታላቅ ኃይል ለእኛ ለሰው ልጆች የተደረገ ነው። በብዙ ምስጋና እንደ እግዚአብሔር ቃል በሆነ አይነት መንገድ ደግሞ የበዓሉ መካከለኛ የሆነውን ጌታችን ኢየሱስ ክርስቶስን በማሰብ የተከፈልልንን ዋጋ በማሰብ ልናከብረው ይገባል ብዬ አስባለሁ። አንድ ሰው የትንሳኤ ሰው መሆን አለበት። የትንሳኤ ሰው መሆን ማለት የተለወጠ ሰው መሆን ማለት ነው። በጸሎት በቅዳሴ፣ በንስሐ፣ በእርቅ ተዘጋጅቶ ያከብራል ብለናል። እንዲሁም ደግሞ በቤቱም ይህንን በዓል በትልቅ ስነ ስርዓት ያከብራል ብለናል። ከዛ በተጨማሪ ግን የትንሳኤ በዓል እንዲሁም የጋራ በዓል ነው። ጌታችን ኢየሱስ ክርስቶስ ያስተማረን አስተምሮ አለን ያንን በተግባር በመቀየር በመለወጥ የትንሳኤን በዓል ማክበር ይገባናል። ስለዚህ ትንሳኤን በዓል ከሰላም ጋር ከይቅርታ ጋር አቅም የሌላቸውን ከማገዝ ጋር የተያያዘ ነው እና እነዚህ ነገሮችን ካከናወንን በእርግጥም የትንሳኤን በዓል በሙሉ መንፈስ በሙሉ ልብ አከብርን ለማለት ይቻላል። ትንሳኤን የምንኖረው በቤተ ክርስቲያናችን በህይወት ነው። እንዴት ነው በህይወት የምንኖረው? ኖረው ኢየሱስ ክርስቶስ ለኛ ሲል ሞተ። ስለ ሌሎች ራስን አሳልፎ መስጠት ማለት ነው። ጌታችንም በወንጌል እንደተናገረው ነፍሱን ለወዳጁ ከመስጠት የበለጠ ከዚህ በለጠ ፍቅር የለም ይላል። ስለዚህ ለኛ ሲል ራሱን አሳልፎ ሰጠ። በሞቱም ሞትን ሻረልን ማለት ነው። ከዚህ ይሄን በዓል በምናከብርበት ጊዜ ሁላችንም ልናስበው የሚገባው የምህረት በዓል ከሆነ በይቅርታ ማለፍ አለብን ማለት ነው። በይቅርታ የተጣላን ሰዎች ምንታረቅበት መሆን አለበት። ምክንያቱም ተሰቅሎ እሱ ምንድን ያለን የሚያደርጉትን አያውቁምና ይቅር በላቸው ነው ያለ። የምህረት በዓል ነው። ተበድሎ፣ ተሰቅሎ፣ ተቸንክሮ የሚያደርጉትን አያውቁምና ይቅር በላቸው ካለን እሱ ንጹሐ ባህሪ ሆኖ ሳለ እሱ እግዚአብሔር ፈጣሪያቸው አቸው ነው ሳለ እንደዚህ ካለ እኛማ የበደልነውን ስንት ጊዜ ጥፍ ይቅር እንበለው ታዲያ። ጳውሎስ እንደተናገረው አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር እንዳለ እና ባለማወቃቸው ያደረጉት ነገር እንዳይደረግ በይቅርታ ቅድመ ሁኔታ አላዘጋጀም ይህንን የይቅርታ የምህረት በዓል ስናከብር ያለምንም ቅድመ ሁኔታ የተጣላን ሰዎች የምንታረቅበት፣ ቂም የያዙ ሰዎች ቂማችን የምናስወጣበት፣ በምህረት በፍቅር የምናከብርበት በዓል ነው። በዓሉም በተግባር በህይወት ስንመሰክረው ያ ነው። ይቅርታ ካልሆነ ምኑን ትንሳኤውን አከበርነው? በክብር ሲነሳ እኛ ደግሞ በውርደት እንሞታለን እና ትንሳኤ ልቦና ደግሞ ያስፈልገዋል። ይህን በዓል ስናከብር ንስሃ በመግባት ትንሳኤ ልቦና ይባላል። በህይወተ ስጋ እያለ አንድ ሰው የተሰራውን ኃጢያት ተናዞ በካህናት አማካይነት ወደ ቤተ ክርስቲያን በሚቀርበት ጊዜ ትንሳኤ ልቦና ነው ይባላል። ቀድመን ከስጋ ሞት አስቀድመን መጀመሪያ ለህይወታችን አውቀንበት በንስሐ መመለስ አለብን። ያ ማለት የቀማ ነው መልሰን፣ የበደል ነው ክሰን። ይህን የፍቅር የምህረት በዓል ከተቸገሩ ሰዎች ጭምር ጋር አብሮ በመሆን የተቸገረ ማለት በነገራችን ላይ የሚበላ የሚጠጣ እንጀራ ውሃ ብቻ ያጣ ማለት እኮ አይደለም። ሀሳብ የተቸገረ ሰው አለ። ፍቅር ያጣ ሰው አለ። የሚያወያየውን ያጣ ሰው አለ። ሰው ተቸግሮ በጭንቀት ቤት ውስጥ የተወጠረ ሰው አለ። የሚያማክራቸው ሰዎች ሰዎች አሉ። የተቸገረ ማለት እኮ በሱስ የተቸገረ ሰው አለ። ከዚህ ሱስ እንዴት ልውጣ፣ ከዚህ እንትን ውስጥ መጠጥ ውስጥ እንዴት ልውጣ፣ ከዚህ ክፉ ግብሬ እንዴት ልውጣ ብሎ የተጨነቀ ሰው አለ። እኚህ የተቸገሩ ማለት ያ ነው እንጂ ብዙ ጊዜ የተቸገረ ሲባል የእኔ ቢጤዎችን ብቻ እናስባለን፣ ግን አይደለም። ባልንጀራ እኮ ያጣ ሰው አለ። ከማህበረሰቡ እኮ የተገለለ እኮ አለ። ረዳት ያጡ ሰዎች እኮ አሉ። ከማጋል አውራው ብሎ እኮ ጭንቀታቸው እኮ ውስጥ ሆነ እኮ ፈንድቼ ልሞት ነው የሚሉ ሰዎች እኮ አሉ። እና በዓሉን ከነዚህ ከተቸገሩ ምንላቸው ሰው ካጡ ጋር ሆነን ሰው ሆነን ተገኝተንላቸው አብረን ልናሳልፍ ይገባል። የሚያደርጉትን አያቁምና ይቀርበላቸው ያሉ በዛ ምህረት ነው ማሰብም ማክበርም ካለብን ወደ ግልዮታችን የምንወርደው ከሆነ አጠገብ ያለው ወንድሜ ሊያሳዝነኝ ይችላል፣ ሊበድለኝ ይችላል፣ እጅግ በጣም አልፎ ብዙ ነገር ሊያደርግ ይችላል። በግልዮቴ ላይ አሮጌውን ነገር እያስወግድን አዲስን ህብረት፣ አዲስን ህይወት፣ አዲስን ግንኙነት፣ መቀባበልን፣ መፈላለግን፣ መዋደድን ይዘን መቀጠል እንችላለን ብዬ አስባለሁ። የጌታችን የሱስ ክርስቶስ ትንሳኤ የክርስትና እምነት ልብ ነው፣ የክርስትና እምነት ራስ ነው ማለት ይቻላል። በጌታ በኢየሱስ ክርስቶስ ሞትና ትንሳኤ ትህትናን እንማራለን። ዝቅ ማለትን እ ሰልፍ ለስ መሆንን፣ ክብርን መተውን፣ መዋረድን፣ ዝቅ ማለትን፣ ቅድሚያ አጠገቤ ላለው ሰው መስጠትን፣ እኛን ለማዳን እሱ የእኛን ኃጢአት መውሰዱን ይህንን ስለሆነ የምንማረው እንደ አገር ለአገር ትንሳኤ በዚህ መያያዝ፣ በዚህ መተሳሰብ፣ በዚህ ትህትና፣ በዚህ ዝቅ ማለት ውስጥ ብዙዎችን ማዳን ለብዙዎች ደግሞ አዲስ ህይወት ጅማሬ ማድረግ እንችላለን። እንደ አገርም ደግሞ ትንሳያችንን ማፋጠን እንችላለን። ቶሎ ሰላማችንን ማምጣት መያያዛችንን፣ መቀጠል እንደ አገር በብዙ እረፍት፣ በብዙ ሰላም ውስጥ ማሳለፍን መቆየትም እንችላለን ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምእመናን በሀገር ውስጥም ከሀገር ውጭም የሚገኙ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። ይህንን ስርጭት ለምትከታተሉ ሁሉ በሀገር ውስጥና ከሀገር ውጭ ላላችሁ ኢትዮጵያውያንና ኢትዮጵያውያት በሙሉ ቸሩ እግዚአብሔር አምላካችን እንኳን ለ2017 ዓመተ ምሕረት ለጌታችን ለመድኃኒታችን የሱስ ክርስቶስ የትንሣኤ በዓል አበቃችሁ። እግዚአብሔር አምላካችን የተቀደሰ የተባረከ በዓለ ትንሣኤ ያድርግላችሁ። ጌታ አምላክ ኢትዮጵያን በሰላም ይባርካት። በስመ አብ ወልድ መንፈስ ቅዱስ አሃዱ አምላክ አሜን። አስቀድሜ ለውድ ባለቤቴ ለፍሬታ አሰፋ ለልጆቼ፣ ቀጥሎ ለማገለግልባት ለማመልክባት የዘላለም የክርስቶስ ክብር መገለጥ ቤተ ክርስቲያን እንዲሁም ደግሞ ለክርስትና እምነት ተከታዮች በሙሉ ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል እንኳን በሰላም በጤና እግዚአብሔር አደረሳችሁ ልለወዳለሁ።